ምናሴ ከትምህርት ቤት ሲመጣ አያቱ ሳሎን ቁጭ ብላለች። እንደ ገባ ያገኘው አያቱን ነበረ እና እንዲህ አያቴ ሲላት፣ እንዲህ የኔ ጎረምሳ አድገህ እንዴት ነህ ብላ በስ ትስሟለች። ግን ልጅ ምንድነሱ ይሄ ጸጉርክ እንደዚህ ትንጨባረረው እንትዚሁን ነ ትምህርት ቤት የምትሄደው ስትለው፣ ውይ አያቴ ችግር እኮ የለውም ይላታል። እንዲህ ችግር የለውም እንደዚህ ጸጉር አድጎ ስትለው፣ አያቴ ምንም ችግር የለውም አልኩሽ እኮ ችግር የለውም። ሁሉም ተማሪ እኮ እንደዚህ ነው የሚሄደው ሲላት፣ እንዴ እንዴት ነው እንደዚህ የሚካሄደው? እንዴ አያቴ ምን ሆነሽ ነው? በቃ ዘመኑ ተበላሽቷል በለኛ። ታዲያ እንደዚህ አይካሄድም። እኛ ስንማር እኮ እንደዚህ አልነበርም። እናት ስትማር እንደዚህ አልነበረም። ከህጻናት ጀምሮ ሁሉ ነገር ስርዓት ያለው ነበር። አሁን ግን በጣም ከብዷል ስትለው እረ አያቴ አትቀልጅ እኔ በጣም ናፍቀሽኝ ነው እኮ አያቴ። እህቶችን አይሻቸው ግን ሲላት አየው ልዘመደ ብዙ ሆናል። ብዙ ልጆች ናቸው ደግሞ ቆንጆ ቆንጆ ናቸው። ምን ታረጊዋለሽ? ያለሽ ይታደምታ እንጂ አይታገዱትማ ይባላል እና ለምን አሁን እሺ ምግብ መብላት ፈልጋለህ ስትለው አዎ መብላት ፈልጋለሁ። ልብሴን ልቀይርና እመጣለው። አያቴ በጣም ናፍቀሽኛል፣ እርጎኛልም አብረን እንበላለን። ደሞል ስቀይሪ ልምጣና አብረን ነው የምንበላው እሺ? ስላት እሺ እንበላለን ሄድ በልብስ እንቀይረና ትለዋለች። ወይ ጉድ አደገ ልጄ እያለች አያት በደስታ ፍንጥዝ ትላላል። ጀሮ ዶክተር ጋር ሂዶ በር ሲያንኳኳ ዶክተሩ አቤት ይግቡ ሲለው ዶክተር ላናገር ፈችላለው ሲለው አዎ ትችላለ ቁጭ በል። ዶክተር ስለ ፋዘር ህክምና ልመጠይቅህ ነበር የመጣው ስትል ሲለው፣ ማለት ስለ ፋዘር ፋዘር ማን ነው? ፋዘር የሀና አባት። እሺ ምንድን ነው? አንተ ምንድን ነው? ልጅ ነኝ ሲለው፣ እሺ ታዲያ ምንድን ነው ንገረኝ እስኪ ሲለው፣ ማለት ይህ ህክምናው ጉዳይ ምንድን ነው? በጣም ኦቨር ሆኗል ገንዘቡና ለምንድን ነው እኛ እኮ በፊት ሀና እኮ ሌላ ቦታ ጠይቃለች፣ እንደዚህ አልነበረም። ለምን ያህል ይህን ያህል ገንዘብ መጣ? ሲለው ማለት ለምን እንደዚህ ጠየክኝ? ምክንያቱም ምክንያቱም ሀና ከአንድም ሁለት ሆስፒታል ጠይቃለች፣ እንደዚህ አይደለም ክፍያው። ምን ነው እዚህ ጀም በጣም ጨመረ? ሲለው አይ ልክ ነህ። እኛም ስንጀምረው እንደዛ ነበረ፣ ግን ከጀመርነው በኋላ አሁን ነው እየጨመረ የመጣው ሲለው እሺ ሽኮ ታዳ ይስተካከላ፣ ሲለው ቆይ እናንተ ምን አስጨነቃችሁ? ምንድነው፣ ወጩን የሚያወጣው ሌላ ሰው ነው እና ቢሆንስ፣ ታዳ እንዴ ገና ለገና ገንዘቡ ሌላ ሰው ነው የሚከፍለው ብላችሁ እየዘረፋችሁ ነው እንዴ? ሲለው ዶክተሩም ማለት የኔ ወንድም፣ እኔ ለሙያዬ እየታመንኩ ነኝ። አሁን ቢሮ የለቀህ ብትወጣ ሲለው አልጨረስኩም አለው። ከዛም ውጣ ሲለው እሺ ግን እንዲህ በቀላሉ ምንላቀቅ እንዳይመስል ሲለው፣ ዶክተሩም አሁን ውጣልኝ፣ እሺ ብሎት ጆሮ ከሆስፒታል ወጣ። ምናሴ ወደ መኝታ ቤት ሲገባ እርግብ አልጋ ላይ ነበረች። ነው እንዴት ዋልሽልኝ ሲላት፣ እግዚአብሔር ይመስገን እንዴት ዋልኩ ወንድሜ ስትለው፣ ውሉ እንዴት ነበር እህቴ ስላት፣ አሪፍ ነው፣ አያታችንን አገኘኋት ምናሴ ስትለው፣ ውይ ያው አገኘኋት፣ አየሻት አይደለ አዎ አየኋትኝ ግን ያው አንዳንዴ መጣ ይልባታል፣ አንዳንዴ ጥሩ ነች። ምክር ታበዛለች በጣም። እና ምክር እኮ ታዲያ ጥሩ ነው ስትለው፣ ምክር ብቻ እንዳይመስልሽ እናቴ ከመሬት ብድግ አርጉ ፍረጥ የሚያደርግ ነው ይላታል። ማለት እና በቃ አያቴ ምን ጊዜም የተናገረችው ነገር ትክክል ነው የሚመስላት፣ እና የኔ አያት ትንሽ ከበድ ያለች ናት። እኔ ግን በጣም ደስ ብላኛለች አያቴ ስትል እሺ አሁን ምግብ ትበያለሽ? ምግብ ልበላ ሊሄድ ነው ሲላት፣ አይኔ አልበላማ አሁን በልቻለሁ ስትለው፣ እኔ ግን ልሄድ ነው ልበላ ነው ሲላት፣ ግን ከሀያቴ ጋር እኮ ነው የምበላው ሲላት፣ እንዲህ ከሀያት ጋር እንዴ የምትበላው? ከሀያት ጋርማ ከሆነ እኔም መጥቼ እበላለሁ ትለዋለች። እ አሁን አልበላም አላልሽም እንዴ? ለምንድን ነው አሁን እበላለሁ የምትይው? ይላታል ምናሴም በንግግሯ ትንሽ ተገርሞ ወይ ጉድ አሁን አልበላም ብላ፣ በቃ እንዴት እያለ ልብሱን ቀይሮ፣ ዶክተሩም የሀናን አባት ቼክ ለማድረግ ወደ ሆስፒታል ወደ ተኙበት ክፍል ሄዶ አባባ ደህና አደሩ? ደህና ነኝ ልጄ ሲሉት፣ እንዴት ነው እስኪ እንደዚች አድርጓትና እጆትን ብለው ምርመራውን አደረገ። የልብ ምታቸውን ምናምን አዳመጥና ከዛም ወሬውን ሊያወራላቸው ሲል ስለ ሕክምናው እያወራ ያለ ሳያስበው ጆሮ ይመጣል። እሱም ሆስፒታል ቢሮ ውስጥ ተነጋግረው ስለነበረ እንዲናገርም እንዲያወራውም ስላልፈለገ ዶክተሩን እንዲወጣ በንግግራቸው ላይ ጣልቃ ገባባቸው። ምን ሆነ ነው በቃ ሌላ ቀን አውራዎት አለው ብሎ አባባንም ጥሏቸው ወጣ። አባባ ቋንቋና የምትጨነቅበትን ነገር ማወቅ ፈልገው ስለነበር እንዲነግራቸው ፈልገው ነበረ። ግን ደግሞ ጆሮ ደግሞ ቦታ አልሰጣቸውም። ግን ጠንካራ ነው ትኮ አባባ ሲላቸው፣ ዶክተሩ አዎ ጠንካራ ነኝ። ግን ምን ታደርገዋለህ ገና ኮ አርባ ስምንት አመቴ ነው። ግን ህመም ነው እንደዚህ የጣለኝ። ለማንኛውም አሁን አይዞት፣ ወደ መጨረሻው ህክምና እየደረሱ ነው ይላና ግን እንደው ለመሆኑ የመጨረሻ ህክምና ሲባል ምንድን ነው ምን አይነት ነው ሲሉት ያው ትንሽ ህመም ሊሰማት ይችላል እንጂ ያን ያህል አስቸጋሪ አይደለም ይሁን እንግዲህ እሱ ያውቃል ሲል እርሶ ጠንከር ብለው ነው ልጆትን ማጠንከር ያለቦት እንዴን ድከም ቢል ነው እንጂ እኔ ልጅ ሰው የሚያጠነክራት አለችም በራሷ ጠንካራ ናት ስትፈጠርም ጠንካራ ልጅ ናት ልጄ እና እንደዛ ከሆነ ጥሩ ነው። ሰሞኑ ግን ትንሽ እያለ እያወራ ነበረ። ፋዘር ጥዮ ጠፋው አይደለም ምናምን አላየሁም ዶክተር ይልና ዶክተርን ሰላም ብሎት ይቅርታ ሲለው አይ ችግር የለው ችግር የለውም፣ ግን ይህን ሰሞን ሀኒ የምንውን አለች ሲል ለዶክተሩ ይጠይቁታል። አይ ይህን ያክል ብዙ ማሳሰቢያ አይደለም የሀኒ ነገር ያው ትንሽ የሕክምናው ወጪ ነው ምናምን ብሎ ሲጀመር ምን ይፈጠራል፣ ፋዘርዬ እንዴ አሁን እኮ ምንም ነገር የለውም አሁን ሁሉም ነገር እኮ አሁን እያለቀ ነው፣ ሲል ዶክተሩ ግን ፍርጥ ማድረግ ነበር የፈለገው። እናም ጆሮ እንዲወጣ በዓይኑ ጠቃቀሰውና ሲገለማምጠው በቃሽ አባባ እመጣለሁ አለና ወጣ። አባባም ከተኙበት ብድግ አሉና የሞት ሞታቸውን ተደግፈው ቁጭ አሉና አሴር ምንድን ነው? ምላሱ ላይ ኮ ቆመው አላስወራ አልከው ለምንድን ነው? ምን ሊነግረኝ ነበር ሲሉ ሲጠይቁት፣ ምንም ምን ይነግሩታል? ምንም አይነግሩትም አለና፣ እሱም ስልኩን ተደወለ፣ ስልክ የተጠራ እኔን አናግረኛ ሴር። ምንድነው ነገሩ ሲሉት እሱም ስልኩን ይዞ ወደ ውጭ ወጣ። ሌላት እናት እነ ሰላም ክፍል ስትገባ ሁለቱም ሴቶች ተኝተዋል። ምን ጉር ናቸው እነዚህ ተኝተው የሚውሉት? ምድረ ሴት ጎረምሳ ተኝቶ፣ ተነሱ ብለው ከመኝታ ሲቀሰቅሷቸው ቤተ ክርስቲያን እንሄድ ሲሏቸው ሁለቱም አንሄድም ይላሉ። ያችም ሁለቱም አንሄድም ሲሉ በሉ እናንተ ተጋደሙ ብለው እሳቸውም ትተዋቸው ይወጣሉ። ወይ ጉድ የሴት ጎረምሳ ብለው እናም ሀና ተጨንቃ ነበረ፣ ወይዘሮ ሜላት ሆስፒታል እየጠበቋት ነውና እጅግ ግራ ገብቷታል። ተጠራች።